ሳብል ድንቁ ሳጅና በራ አባላለሁ በሰራው ወንጀል በቁጥጥር ስር ይውላል። ምን እያደረግሽ ነው? ገባይ ለዳዊት ቁርስ እየሰራሽለት መሆኑ ነው። እኔ ለቤተሰቡ ሁሉ ነው እየሰራው ያለሁት ኤልሳ ልትዋሽኝ እንዳትሞክሪ እኔ የሴት ልጅ ሳይኮሎጂ ጠንቅቄ ነው የማውቀው እኔ እኮ ምንም አላደረኩኝም ቆይ እሱ ሲጀመር ምን የተለየ ነገር አለው ሆኖ ነው ለሱ ብቻ ምግብ መሰራለት ምላሹን ታውቂዋለሽ ግን ደግሞ ተሳስተሻል እንደ ድሮ ሴት ምግቧና ጠላዋ ይጣፍጣል ብሎ በፍቅርሽ የሚወድቅልሽ ወንድ የለም ጊዜው መምሰል ነው ያለብሽ ስለዚህ ተሳስተሻል ማለት ነው የሴት ልጅን ሳይኮሎጂ አታውቂም ዝም ብለሽ ነው የመጣልሽን የምዘባረቅ ማለት እየሰደብሽ ነው። አታስቢም እያልሽ ነው። እኔ እንደዛ አላልኩም። እኔ ዳዊት እንዲወደኝ ብዬ ምንም የተለየ ያደረግኩት ነገር የለም። ስለዚህ የተረዳሽበት መንገድ ትክክል አይደለም እያልኩሽ ነው። ተይ እንጂ ምን እንዳደረግሽ ረሳሹ እንዴ? አስፈላጊ ከሆነ ላስታውስሽ እችላለሁ። እሱ ስህተት ነበር። ከስህተቴ ደግሞ እማራለሁ። በዛ ላይ ደግሞ ያንን ነገር ያደረግኩት ዳዊት እንዲወደኝ ብዬ አይደለም። ምንም መሽፋፈን አያስፈልገው። እሱን ለማየት አይኔ ሲንከራተት ማየት ብቻ በቂ ነው። ቆይ ግን ኤልሳለምን አትተይኝም? እተውሻለሁ። ግን ደግሞ ማድረግ ያለብሽን ነገር እኔ ከአንቺ የተሻለ ተሞክሮ ስላለኝ ላግዝሽ ብዬ ነው። በምን ልታግዥኝ ትችያለሽ? በድጋሚ እነግርሻለሁ። ካሌብን እንዳገኘው ታግዥኛለሽ። ከዛ ደግሞ እኔ ዳዊትን በእጅሽ አስገባልሻለሁ። እንደዛማ መቼም አይሆን። ካላደረግሹ እዚህ ቤት ሉሊትና ዳዊት ልክ እንደ ዛራና ቻንድራ ሲተቃቀፉ ከማየት የዘለለ ነገር ምንም አይኖርሽ ነው። በፍጹም በፍጹም፣ እህቴ እንደዛ አታደርግም። በዛ ላይ ደግሞ ያላመነችበትን ነገር አታደርግም። ሲቀጥል ደግሞ ሉሊት አሁን ላይ ከካሌብ ጋነት የውሃነት ሽ እኮ በጣም ደስ ይላል። ግን ተጠራጣሪ መሆን አለብሽ፣ ካለበለዚያ እዚህ ቤት በምታየው ነገር ዛሬ ምራስሽን ከማጥፋት ወደ ኋላ አትይኝ። ጨርሽ፣ ዞር ቤ የዘች ልጅ ነገር የሚሆን አይመስለኝም። የግድ የሆነ ነገር መጠር አለብኝ።

ችግር ታጠየቅኩ አይደለ እንዴ? ቆንጆ ኮርሰርች ሰርች ላቅርብልህ። ይቅርብኝ። እኔ ሉሊት ስትሰራ ነው ደስ ብለኝ። ሉሊት ስትሰራ ነገር ይሻለሁ ማሰቡ ላንቺ ተሻለ ነው። ቆይ ለምን አትኝም ወንድሜ። እንዴት አደርግ አደርክ እንዴት አደር እንዴት ነው ከሉሊት ጋር እየተስማማችሁ አይደለም እንዴ? ወይ ተይኝ ስለ ስለሷ ምንም አይነት ወሬ መስማት አልፈልግም። ውይ ወንድሜ፣ በጣም ምስኪን ልጅ ናት እኮ ምን አለ ብትረዳት። አንቺም ጀመርሽ ለእሷ ጥብቅና የቆምሽ ነው? ስቀልድ ነው። ያው እዚህ ቤት የአንተንና የሉሊትን ቅርበት ስታይ ልክ እንደ ባለፈው እራሷን ለማጥፋት እንዳትሞክር እኮ ፈርቼ ነው። እኔና ሉሊት ከእህትና ወንድም እንደማይዘለል ምንም አይነት ግንኙነት የለንም። ኤልሳ ከዚህ በኋላ ትጣይኛለሽ እንዴ እንደሞ ምን አድርጌ ነው የምትጣላኝ? ዳግም ይነግርሻለሁ፣ እኔና ሉሊት ምንም አይነት ግንኙነት የለንም። አርፈሽ ተቀመጪ። ቆይ ለምን ራስን ተዋሸዋለን ደግሞ? ይሄ ምን ማለት ነው? ማለትማ ዓይኔ ላይ በግልጽ የሚታየውን ነገር ለመደበቅ ስትፍጨረጨር ሳይ ምን ያህል በፍቅር ስቃይ ላይ እንደሆንክ ተረዳሁ። ኤልሳ እንዴ ምን ሆኗል? በቃ ተናገር። ያለው እንደዚህ አይነት ርስ የምታለሽ አልፈልግም ከዚህ በኋላ እሺ? በቃ ተረጋጋ። ምን ያስቆጣሃል? በቃ ተይኝ። እኔ የራሴ ጭንቀት ይበቃኛል፣ አንቺ አትጨምሪብኝ። ዳዊት ኤልሳ ምን ሆኑ ነው? ምንም አይደለም እንዴ ምንም አይደለም ማለት ምን ማለት ነው? እንዴ እንዴት እንደዚህ ጮህ ብሻል? ያለ ምክንያት ምንም ነገር አይደለም። አንቺ ባትሰሚ ነው ሚሻልሽ። ንገሪ፣ ምናልባት መፍትሄ የሚፈልግለት ይሆናል። እኔ እንጃ ሉሊት። የዳዊት የሰሞኑ ባህሪ በጣም መነጫነጮ፣ በጣም ግራ ገብቶኛል። በዛ ላይ ደግሞ አንቺ ላይ ያለው ምልከታ በጣም ግራ ይገባል። እኔ ላይ ደግሞ ምን አይነት ምልከታ ነው ያለው? ቆይ አልገባኝም። ልትደብቅለት እየሞከርሽ ነው ነው፣ ወይስ አይኑ ላይ የሚታየውን ነገር ሳታውቂ ይቀርተሽ ነው? ምኑ ነው የሚደብቅለት? ዳዊት እኮ አንቺ እዚህ ቤት ከሌለሽ በጣም የሚናደድ ሰው ነው። አሁን አሁንማ በእጅሽ ያልነካሹ ነገር ካልሆነ መመገብ እንኳን አቁሟል። እንዲህ ታዲያ ከኔ ጋር ምን ያገናኘዋል? እሱን አንቺ ድረሽበት። እኔ ከዚህ በላይ ምንም ልልሻልች ነው ዳዊት ከኔ ምን የተለየ ነገር ሊፈልግ ይችላል? ጥሩ ጓደኛዬ ነው፣ የትውውቃችን ትንሽ ጊዜ ቢሆንም ምንድን ነው የልሳኔ ፊት እያነበበች ያለችው? እውነት እኔ ለሉሊት ልዩ ስሜት አለ ወይስ ያቀደችው ነገር ይኖራል? ምናልባት አይ፣ እንደዛ እንኳን አታሰብም። ሉሊት ግን ምን አይነት ሰውናት? ሴት ልጅ እንደዚህ እንዴት ሙሉ ትሆናለች? ምን እያሰብኩ ነው? ግን ባለፈው ሳቅባ የተሰማኝ ስሜት ልዩ ነው። ግን መቼ ምን እነሱ አብረን ናችል ከእኔ እንዳነቁ ደግሜ ተናግሬ ነበር። ምን ሆነሃል ዳዊት? እኔ አይደለሁም። ከአንቺ ውጭ ማንም ሊሆን አይችልም። ዳዊት፣ እዚህ ቤት እኮ እኔ ብቻ አይደለም የምኖረው ሌላም ሰው ይኖራል። እሺ የነም ተጁ ያወራሽ እኮ ነው ዳዊት። ባልሆነ ነገር እየሆነ ጀልከኝ ነው ያለው። ዳዊት ምን ሆነህ ነው? ሁኔታ ምንም ልክ አይደለም። እቀይና አትንኪ ላታሎ ግን ምንም ልትሰማ አልቻለችም። እሱን እኮ ልብስ ተዝረክርኩ ሳየው እኔ ላስተካክለለብኝ እኮ አንቺ ነሽ እንዴ? አዎ ካስከፋው በጣም ይቅርታ። ችግር የለውም ማን እንደሆነ ለማወቅ ፈልጌ ነው። እሺ ግን ሁለተኛ ንብረት ጋር አልደርሰም። እሺ በቃ ችግር የለውም።

ዳዊትን ከቀን ወደ ቀን ሳየው ፍቅሩ በጣም እየጨመረብኝ ነው። እሱ ደግሞ በተቃራኒው ጥላቸዋል። እሱ በፍጹም አይጠላሽም። እንደዛ ብለሽ ስላሰብሽ እኮ ነው። አይ መስሎሽ ነው? ከአንደበቱ ነው እንደሚጠላኝ የነገረኝ። ዳዊት ነው እንደዛ ያለሽ? አዎ፣ እሱ ፊት ቆንጆ ሆኜ መታየት አልቻልኩም። ስለዚህ በቃ ሁሉንም ነገር ትቼ ብሄድ ይሻላል። እህቴ በቃ አታልቅሽ። የተሻለ ቤት እስክናገኝ ብዬ እኮ ነው። ከዛ ከዚህ ቤት እንወጣለን ለደላሎቹ ነግሬያቸዋለሁ። ሁሉም ነገር ይስተካከላልሽ እህቴ። በአንድ በኩል ይህን ቤት ለቅቄ ቦጣ ዳዊትን ረሳዋለሁ ብዬ አስባለሁ፣ በሌላ በኩል ደግሞ ምናልባት ከወጣሁ በኋላ እሱን ይበልጥ ባጣሁስ? እንደዛ ታስብ። ለጊዜው ለእኛም ቢሆን ከዚህ መራቃችን ነው የሚሻለው። ቻላቀ ግን ግራ ገብቶ ምንም ጥሩ መፍትሄ እየታየኝ አይደለም እህቴ። አንቺ እኮ ጠንካራ ሰው ነሽ። እኔን የምታጠነክርኝ አንች አይደለሽ? አሁን ለምንድን ነው እንደዚህ እየሆንሽ ያለሽው? አይ እህቴ፣ አሁን አሁን ግን ፈተና ሁሉ ተደራረበብኝ። ሁሉም ነገር እያስጠላኝ ነው። ብን ብለሽ ጥፊ ጥፊ እያለኝ ነው። እባክሽ፣ እንደዚህ አጅበ ቆይኔ ምን እሆናለሁ? ያላንቺ ማን አለ? እሺ እህቴ፣ ለመጠንከር እሞክራለሁ። ጎበዝ እህቴ ከበሪ ኩለ አብረን ጊዜ ካሳለፈን በኋላ አመናገሪ። ምን እያደረግክ ነው? የምትናገሪ ከሆነ ተናገሪ እያልኩሽ ነው። አንተ ግን በጣም ጨካኝ ክፉ ነው ያስበልኝ። በቂ ምክንያት የለኝም። አዎ ነግረኛል፣ ነግረኛል እኔ አልቻልኩም። እሺ በቃ ተረጋጋ። ለምንድን ነው የምረጋጋው? ምን ዓይነት ብዬሽ ነው የምረጋጋው? ለኔ ያለ ፍቅር ቀስ በቀስ በሙሉ ጠፍቷል። ያኔ አቅፈት ስመኝ የነበረው ሰው አሁን ለዓይኔ እንኳን ተጸይፈኛል። እንደዛ እኮ አይደለም፣ በቃ እንዴ! ባለፈ ነገር ውስጥ ሉሊት አዲስ ወጥ እንደጀመረች እየነገርኩ አንተ እንኳን ባይኔ እያየ ተስፋ መቁራት አልቻልክም። ሉሊት ለማንም ማሳለፍ ያልጻታት፣ እሷ የኔ ብቻ ናት የኔ አሁን አርፍደሃል። አሁን ሉሊት የዳዊት ብቻ ናት። ዝም በይ። በጥፊ ስለመታኝ የሚለወጥ ለቁጥ ነገር ያለን የሚመስልህ? እህ አሁንም ድረስ ሉሊት ቤቷን ሸጣ እኛ ቤት ነው የተቀመጠችው። ለምን ይመስላል እንደዛ ያደረገችው? ለምንድን ነው ከዳዊት ጋር አንድ ላይ ለመሆን ስለምትፈልግ፣ አስር ሚሊዮን ብር የሚያክል ነገር በእጇ ይዛ አሁንም ድረስ እኛ ቤት ነው የተቀመጠችው። ምን ሉሊት ቤቱን ሸጠችው? እያንተ እኮ ምንም የምታውቀው ነገር የለህም። ስለዚህ ወደ ራስህ ተመለስ። ለምንድን ነው እኛንማ ትመለከተን? በጣም ብዙ ምርጫዎች እኮ አሉ። አንድ ሉሊት፣ ምንድን ነው ያደረግሽው?

ደሞ ያንቺ እዚህ መኖር ለኛ ጌጥ እንጂ የጭቅጭቃችን መንስኤ ልቶኛች። ጥሩ እንደዛ ከሆነ ሰላም መሆናችሁ ለእኛ መልካም ነው የሚሆነው። ምንም አታስቢ እና ቀጣይ የምል ታደረግ ያሰብሽ? ጥሩ ቤት ካገኘሁኝ ለመግዛት ነው ያሰብኩት። በቃ እኔም ለሰዎች ነገር ያፈላልግ ልሻለሁ። አይ ዴቭ፣ እኔ ከዚህ በላይ ላስቸግር አልፈልግም። አረ አላስቸግርሽም። ደሞ ላንቺ መቸገር ግዴታዬ እኮ ነው። በጣም አመሰግናለሁ። በቃ እኔ ወደ ውስጥ ልግባ። እኔ ስለመጣሁ ነው የምትሄደው? አትቸገር፣ ወጣላችኋል፣ የጀመራችሁትን ትጨርሳላችሁ። አንተ ይሄ የትም የለመደ ክፍታፍን አትክፈት። ካሊብ ደግሞ ምን አይነት ንግግር ነው እንግዲህ? ሁኔታውን ሳይሆን የበመምጣት የደስተኛው ነው ምስል። ይህ ምን ያገናኛ? አታዩም ኒ ከአንቺ ጋር እንደዛ ሲለሰለስ የነበረው እኔ ግን ስመጣ ጸባዩ መቀየር ጀመር። ምን ማድረግ ነው ደግሞ ደግሞስ? የሰው ቤት እንዲዘው ብለት ገባለ ሰው ቤት በጣም ይገርማል። በመምጣቴ ደስተኛ አይደለሽም ማለት ነው። አይ እንደዛ እኮ ማለት አይደለም። እና አስተሳሳሙ ስለደረስኩባችሁ ነው። ምን እኔ ነው እንደዛ የተናገርከኝ? አዎ አንችን ነው የምናገርሽ። በፊትም አንችን ማመኔ ስትት ነበር። በጣም ታሳፍራለህ። ይሄንን ለመናገርም በቃ ሉሊት፣ በፊት ሚስጥረኛሽ ነው የነበርኩ አሁን ግን ይሄ ማይም ከመጣ በኋላ ተናገርን። አረ ተረጋጋ ዴፍ። አንተ ራስ አስተካከል። አትዩም እንደ ቤት መቶ ሲሳደብ ቆይ። የሰው ፍቅረኛ ላይ መድረስ ትልቅነት መስሎ ነው። ሉሊት፣ ከዚህ በላይ ልታገሱ አልችልም። እኔም ልታገሳ አልችልም። ከዚህ በኋላ ሉሊት አጠገብ ላይ አልፈልግም። ቆይ ምን ታይቶ ነው? እኔ እንደዚህ መጠረጠሪያ ባይ ነው ያየሁት ዛሬ። ወይ እኔን ወይ እሱን ትመርጫለሽ። ከዛ ከዚህ ቤት ሁሉ ቂም ብለን እንወጣለን። ምን መስሎሽ ነው ቤት እንደሸጥሽ። እንደዚህ አይነት ሚስጥር ከኔ መደበቅ ጀምረሻል። ይሄ ከንቱ ከመጣ በኋላ አንተ አርባት እንዴ? አንተ ራስህ ተስተካከል። ሉሊት አንቺ አንቺ ስላለሽ እንደዚህ የሚናገረኝ። ቆይ አንቺ ልኩን ነበር የማሳየው በቃ

እንስምታስብልስም ንድው አሁን እግርሽ ከመውጣቱ ጊዜውን ለመጠቀም ሲመክሩ ያልጠበቁት ነገር ተፈጠረ። ምን ተፈጠረ? ካሌብ መጥቶ ድፍርስርስንወጥን ካሌብ ደግሞ በዚህ ጉዳይ ምን አገናኙ? እርግጠኛ ስለሆነ ነው። በምኑ ጉዳይ? በሉሊትና በዳዊት የፍቅር ጉዳይ። አውቃለሁ። ትሽን ታምኛታለች፣ ግን እሷ እንደምትታዩነትሰዋአደለች ኢልሳ በእኔና በእህቴ መሃል ለመግባት ባትሞክሪ ጥሩ ነው። እሺ? እኔ ለራስሽ ብዬ ነው። ከእናትሽ እንደለየችሽ፣ አሁንም በድጋሚ ከደብት ጋር ልትነጥልሽ ትፈልጋለች። እናቴ በራሷ ጥፋት ነው እንደዚህ ሆነች። ይህኔ የራሷ እናት ብትሆን ይሄ እንዲሆንባት አትፈቅድም ነበር። ትፈቅድ ነበር አይምሰልሽ። ማንም ሰው በእናቱ ላይ አይጨክንም። አንችን ግን እንድትጨክኝ አደርጋሻለች። ኡፍ ኢልሳ፣ በፈጠረሽ በቃ ተይኝ። እታውቅሻለሁ፣ ግን ይሄ ለአንቺ የሚያስፈልግ ነው። ከመቶ ማወቅ ከፈለግሽ ደግሞ ካሌብ መጠየቅ ትችላለች። ማለት ካሌብ ጋር ደግሞ ምን አይነት መዝን ያለው? እሱን ከዚህ ጋር ምን ያገናኘዋል? እሱን ሄደሽ ራሱ የማደርገው ነገር ግን ልክ ነው። ቆይ ምን እያደረግሽ ነው ግን? ለማንኛውም ግን ላናግሩ። ካሌ፣ ምን ፈልገሽ ነው የመጣሽው? ተረጋጋ እንጂ እንደዚህ ነው እንደምታናገረኝ? አይመለከትሽም። በስርዓት እንድንነጋገር ነው የመጣሁት እኮ። ስለምን ጉዳይ ልታናግሪኝ እንደሆነ እኮ የጠየቁሽ ነው፣ ወይንስ ሉሊት አማላጅ ልካሽ ነው? ለምንድን ነው ደግሞ ሉሊት የምትልቀኝ? ያም ሆነ ያ ልጅ ከእሷ ጋር ያለውን ግንኙነት እስካላቆመ ድረስ ንገሪው፣ እገለዋለሁ ማንን ዳዊት ነው መገለው አዎ አርፎ ቢቀመጥ ነው የሚሻለው ከዚህ በላይ ልታገሰው አልችልም ቆይ አንተ ሁሉም ሰው ላይ መዛት ምን ይሰራ የእናትሽንም ጉዳይ ቢሆን የረሳሁት እንዳይመስልሽ ያቺ የማትረባ ዝም ብላ አፈና አትክፈትሽ እናቴን ደግሞ ከመሬት ተነስታ እንድትሆነ ጅራት አልፈልግም ዳግመኛ እሷን ስም ስትጠራ እንዳልሰማ አረ ልንገርሽ ከሴጣንም የከፋሽ ሴጣን ሰይጣን ናት ሰማኛለህ እናቴን ደግ በይ እንዳትናገራት አስተማልን እንዴ እናቴ ብላኝ ስትናገሪ ትንሽ እንኳን አታፍሪም ሰምኛለሽ? ገና ወደ መቃብር እከታታሉኝ? ወደ መቃብር? ተው እንጂ ማን ነው ወደ መቃብር የምከተው? ሰውን መቃብር እከታለሁ። እስቲ ራስ ቀድመን ዳገባሽ ሹርብ ወደ እዛ እባክሽ። እናቴ የምትያትን አዘለሻት፣ መዞር ትሻለሽ። እናቴን አትናገራት፣ ሰምኛለሽ? ከዚህ በኋላ ላይሽ አልፈልግም። አረ ከተኛት ፈልግም። የሚጠቅምን አንተ ታውቃለህ በዚህ ምን ይሰራሽ? አንተ ኮት የለም እንዴ? እንደዚህ ፈሪያት መሰኝ ነበር። አይ፣ በዚህ ሰዓት እኮ እዚህ ትሆናለህ ብዬ ስላልጠበቅኩ ነው። አዎ፣ ምንም እንቅልፍ ሊወስደኝ አልቻለም። ምናልባት የሚያስጨንቅሽ ነገር ይኖር ይሆን? ምንም የለም። የሚያስጨንቀኝ ጉዳይ የልዕልት እናት ነበር፣ እሱም ቢሆን ተቋጭቷል። ምናልባት ደግሞ የካሌብ ጉዳይ እሱ ምን እንደሆነ አላውቅም አስተሳሰቡ ለቂል ነው። እኔ አሁን እሱን ጉዳይ ማስብበት ሰዓት ላይ አይደለም ያለሁት። ታዲያ እንቅልፍ ያሳጣሽ ምክንያት ምንድን ነው? እኔ ምንም አላውቅም። ታዲያ እንቅልፍሽ እስኪመጣ ለምን ፊልም አለ? ምን አይነት ፊልም ደስ ያለሽም? እሺ፣ እንዴት በቃ አብረው የሚሆኑ ይመስላል ከልብ የሚዋደዱ ከሆነ መሆናቸው አየር ከልብ የሚዋደዱ ሰዎች አብረው ይሆናሉ ብለህ ነው የምታስበው አዎ በመሀላቸው መፈላለግ ስላለ የተፈጠረውን ክፍተት መድፈን ይችላሉ እኔ ግን እንደዛ አላስብም ለምን ምክንያቱም የሚዋደዱ ሰዎች መጨረሻቸው አብሮነት ስለማይሆን እሱ የአንደኛው ደካማ ጎን ሊሆን ይችላል እንግዲህ የኔ አመለካከት ይሆናል። አንቺን እያዋረኩ እኮ ፊልሙን አስመለት። ፊልሙም እኮ የኔን ሀሳብ ነው የሚናገረው። ረ ራሽኑ እንደዚህ እያሟመገስ ጀምር። ፊልም አግዘረኛልሽ አልኩ እንዴ። ግን አሪፍ ፊልም ነው በጣም